እናንተ ማን ናችሁ የሚነግራችሁ? እኔ እኮ አልገባኝም። የምሬ ነው ምላችሁ። ማለት እንደ ብሩኬ አሁን ፍቅሩን በሚዲያ ላይ ማሳወቅ አይፈልግም ፍቅሩን ሃይሚና ብሩኬ አሁን ላይ ፍቅራቸውን በሚዲያ አሁን ላይ ማሳወቅ አይፈልጉም። ይቆያሉ ማለት ነው። ነገር ግን እነዚህ ቆንጆዎች ሴቶች እየገቡ እንግዲህ ብሩኬን ሃይሚን ታፈቅራታለህ ወይ የሚል ጥያቄ እየጠየቁት ይገኛሉ ማለት ነው እና አሁን እንግዲህ ብሩኬ በቃ ምን ልበልህ መሰለህ ፍቅርህን እንድትገልጽ ልትሆን ነው ይመስለኛል። አንተ ደግሞ አሁን ላይ ፍቅርን መግለጽ አያስፈ እንትና አይፈልጉም፣ ይቆያሉ እነሱ ፍቅራቸውን የሚያደርጉት ከካሜራ ጀርባ ነው እንጂ አሁን ላይ ካሜራ ላይ ማውጣት አይፈልጉም። ገባችሁ እንግዲህ እነዚህ ደግሞ እየገቡ እንግዲህ ሀይምን ታፈቅራት አለ ወይ ሀይምን ትወዳታለህ ወይ የሚል ጥያቄ እያቀረቡበት ይገኛሉ። ሌላው ነገር ደግሞ ሀይሚና ብሩኬ አንድ እንዲሆኑ ብዙ የሚደሰት ሰው አለ፣ ደግሞም ደግሞ የማይደሰትም ሰው አለ አይቻለሁኝና፣ ይሄ ደግሞ እኔ ይገርመኛል አንዳንዴ ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። እዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ የላላችሁ አመሰግናለሁ። ሰላም ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁኝ ማለት ነው እንግዲህ ብሩኬን ይዤላችሁ መጥቻለሁ። እንግዲህ ብሩኬ አንዳንዴ ላብላይ ላብ ላይ ማታ ማታ ይገባል ቲክቶክ ላይ አሁን ላይ ማለት ነውና፣ ሲመቸው ሲመቸው ያው እሱ ገም ተጫዋች አይደለም። ነገር ግን ሲመቸው ሲመቸው ይገባል። ያው እንደነዚህ እነዛ ሴቶች እንግዲህ ሰፍ ብለው ይገባሉ ማለት ነው። እሱ ጋ አብሮ ለመጫወት ምናምን ይገባሉ ማለት ነው። እንግዲህ ይችም ጋ ተጫውቷል። ሌሎችን ብዙዎች አሉ ነት ለመናገር እና ጥያቄዎች ይጠይቁታል ማለት ነው። ገባችኋል? ያው እንግዲህ ሀይቢና ብሩኬ ፌመስ ናቸው፣ የማያውቃቸው ሰው የለም፣ ሁሉም ሰው ያውቃቸዋል። ያው ጥያቄ ያቀርቡለታል ማለት ነው እና ማለት አይናችሁን አንሱ ከብሩኬ ላይ ሴቶቹ ማለት ነው። የምሬ ነው ምላችሁ፣ አንሱ እሱ ልቡን ለአንድ ሰው ሰጥቷል በቃ። እውነት ለመናገር እና በእርግጥ አንችም ቆንጆዬ ልጅ ነች፣ ቆንጆ ነች። ግን ለሰው ልጅ መልክ አይደለም ዋናው፣ አስተሳሰብ ልብ ነው። በተለይ ሴት ልጅ መልክ አይደለም ዋናው ነገር አስተሳሰቧና በቃ ለትዳሯ ታማኝ ጎበዝ መሆን ነው፣ ለሴት ልጅ ተገቢ እንጂ አእምሮ ምናምን አይደለም ብዬ አስባለሁኝ። ና ይችልሽ ልጅ ከስር እንግዲህ ሪከርድ ማርገው አንጥተው ፖስት አድርገዋት ነበርና ሁሉም ሰው ስታምር ስታምር ስታምር እያለ ነው ኮሜንት ሲጽፍ የነበረው። ና አንዳንዴ ግን ይገርመኛል እውነት ለመናገር ማለት ነው ሌላ ሰው ሲመጣ ሌላ ትሆናላችሁ ሌላ ሰው ሲመጣ ሌላ ትሆናላችሁ ግን እውነት ስነግራችሁ በአንድ አቋም ለመቆም ሞክሩ። ይህን ያልኩበት ምክንያት አለኝ። አሁን ብሩኬ እዚች ልጅ ጋራ ቢመጣ ስታምር ስታምር እያላችሁ ኮሜንት ልትጽፉ እኮ ነው፣ እውነት ለመናገር እና ስላየሆኝ ነው። እና እውነተኛ አድናቂ ከሆናችሁ፣ እውነተኛ ተከታይ ከሆናችሁ ትክክለኛውን ነገር ይዛችሁ መሄድ ጥሩ ነው ብዬ አስባለሁኝ ማለት ነው እና የሰው ልጅ ደግሞ በመልክ አይደለም ማየት ያለባችሁ፣ ዋናው አስተሳሰብ ነው። በቃ አረቆ ማሰብ አስተሳሰብ፣ እሱን እሱን ነው ማየት ያለባችሁ ብዬ የማስበው እና እንግዲህ ይሄን ነው ምለው። እንግዲህ ቡራ ቲክቶክ ላይ ሲገባ የሚሰበሰቡትን ሰዎች አይታቸዋል ብዬ አስባለሁ። እንዲሁም ወንዶች ወደ እሱ አይገቡም እውነት ለመናገር እንዳለ የሚገቡት ሴቶች ናቸው ማለት ነው እና በቃ ጌም ስትጫወት ራሱ ሀይሚን ብታስገባሪ ነው ባይነ በቃ ከጎን ሀይም እናንተ ሆናችሁ መጫወት ማለት ነው። ሰምተሃል? ለማንኛውም ሙዶች ይሄ ማለት ነው የብሬ ነው ብላችሁ ብሩኬን ሴቶች ይወዱታል። እውነት ለመናገር ይወዱታል። የምር ነው ምነግራችሁ ይወዱታል ማለት ነው። ቢወዱትም ግን እሱ የእሷ ነው። ይወዱታል ብሩኬን እውነት። እች ራሱ አስተያየቷ አላመረችኝም አስተያየት ራሶች ውስጥ ራሱ አላመረችኝም። ግን ሁሉም ሰውዬ ሃይሚ መሆኑ ስለሚያውቅ ከሱ አንድ በት ሃይሚን ታፈቅራታለ ወይ ተወደታለ ብለው መጠየቃቸው ከሱ አንድ በት መስማት የሚፈልጉት ነገር ስላለ ነው። እሱ ደግሞ አሁን ወዳታለውም አፈቅራታለውም መልስ አይሰጥም። ምክንያቱም አፈቅራታለው ካለ ፍቅረኛ ሞች ናቸው ይባላሉ። ገባቸው ፍቅራቸው ሳይገላለጹ ምናምን ይሄ ነገር ስላለ አሁን ብሩኬ ዝም ነው የሚለው መልስ አይሰጣቸውም ማለት ነው። ምክንያቱም የሚያስቡት የሚያሳኩት አላማ አላቸው። ኃይልና ብሩኬ እሱን አሳክተው ነው ወደ ህይወት መስመራቸው መግባት የሚፈልጉትና እሱን ካላሳኩ ደግሞ አሁን ላይ ምንም ነገር መሆን አይፈልጉም። በእርግጥ አሁን ሁለት ሺህ አስራ ስምንት ነው። አሁን ላይ ያው ፍቅራቸውን ሊገላለጹ ይችላሉ ብዬ አስባለሁ። እሱ ደግሞ ያው ካሜራ ላይ እንጂ እነሱ ከካሜራ ጀርባ ፍቅረኛ ሞች ናቸው። ነገር ግን ደግሞ ካሜራ ላይ ማለት ነው እና ተረጋጉ ልላችሁ ፈልጌ ነው። ተረጋጉ ሴቶች፣ ደግሞ ረጋ አበሉ ረጋ አበሉ አታጨናንቁት፣ ቀስ ብሎ ይደርሳል እሱ ከጎኑን አታይኝም። ለተመልካች ነው እንጂ ለተመልካች ነው እንጂ እኮ ታይም እኮ ምን እዚህም ከጎኑን አትለሱ። ገባችሁ? ይሄን ካላወቃችሁ ማለት ነው። ስለዚህ ይሄን ለማለት ነው የመጣሁት። እወዳችኋለሁ፣ አከብራችኋለሁ። ሀሳብ አስተያየታችሁን ስጡ። አቋማችሁም ግን አንድ ያርጉ። ሌላ ሰው ወደዛ ሲሄዱ ወደዛ ወደዛ አትበሉ። እውነተኛ አድናቂ ከሆናችሁ እውነተኛ ተከታይ ከሆናችሁ አንድ ሆኖ እሱ ከሌላ ጋር ሲመጣ ስታምር ምናምን አትበሉ። የሆነ ሬካ ነው። አንድ አቋም ይኑራችሁ። ይህንን ያለ ደ መጣሁት እኔ ይህን ያርጉበት ምክንያት ያየሁትን ስላየሆኝ ነው። እና ደግሞ የሰው ደግሞ አንድ መሆን ያስደስታችሁ። እንግዲህ ሰው አንድ መሆን አያስከፋችሁ። በይ ነኝ በዚህ አቅጣ እና ወዳችኋለሁ፣ አከብራችኋለሁ። መልካም ሙሉ ይሁንላችሁ። አቢ ነኝ በላቪ ውስጥ ምልከራይ ባይ ባይ